ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቀላል የሆነ ቁርስ ሰርቻለሁ። እንዲሁም ለመክሰስም የምንጠቀሙ አይነት ቀለል ያለ አመጋገብ ነው። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ሁል ጊዜ የምታበረታቱኝ ቤተሰብ የሆናችሁኝ ደግሞ አሁንም ድጋፋችሁ አይለኝ እጅግ በጣም አድርጌ አመሰግናለሁ። አሁን ወደ አሰራሩ እንሄዳለን። ይኸው እዚህ ጋር ያዘጋጀሁት ሚጣጢስ አለ ወይም የስኳር ድንች አዘጋጅቻለሁ። ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያና ሎሚ እንዲሁም ፎሶላ፣ የተቀቀለ ፎሶላ አዘጋጅቻለሁ። እሱን እንደዚህ እሰራለሁ። በመጀመሪያ ቃሪያውን እንደዚህ ፍሬውን አውጥቼ እንደምትመለከቱት ፍሬውን በደንብ አወጣውና ከትፈዋለሁ እዚህ ጋር ልነግራችሁ የምወደው ሁሉንም ግብአቶች ቀቅዬ አዘጋጅቼን የተመለስኩት የስኳር ድንቹን እንዲሁም ደግሞ ፎሶሊያውን በደንብ ቆንጆ አድርጌ ቀቅዬው አዘጋጅቼን የተመለስኩት። በዚህ መልኩ ቃሪያው እንደዚህ ድቅቅ አድርጌ ን የከተፍኩትኝ። በመቀጠል እንደዚህ ሽንኩርቱን ደግሞ እንደዚህ እንደምታዩት አነስ ያለ ሽንኩርቱን የተጠቀምኩት። እሱንም እንደዚሁ ድቅቅ አድርጌ ከትፈዋለው ሲጋ ለነግራችሁም ወደው ሁልጊዜ እንደምላችሁ እናንተ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት መጠቀም ትችላላችሁ። እኔ ይሄንን የሚበቃኝን የተጠቀምኩት ነውና እናንተ ደግሞ መጠኑን ጨምር አድርጋችሁ መስራት ትችላላችሁ ለማለት ብዬ ነው። እዚጋ ነጭ ሽንኩርት ጨምሬ በታላው። ነጭ ሽንኩርቱንም እንደዚህ በተመሳሳይ ድቅቅ አድርጌ እንደዚህ ነው የምከትፈው። እናንተ እዚጋ መጨመር የምትፈልጉት ግባቶች መጨመር ከፈለጋችሁ ጨምሩበት። ግን የበለጠ ቆንጆ የሚሆነው እንደዚህ አድርጋችሁ ብትሰሩት መልካም ነው። እንደዚህ ሰርታችሁ ካልሞከራችሁ ሰርታችሁ ብትሞክሩት በጣም ደስ ይለኛል። ሰርታችሁ ኮመንት አድርጉልኝ። ይሄው እዚህ ጋ ደግሞ ቀቀ እያዘጋጀውት ነበረ። ቀደም ብዬ እንደነገርኳችሁ በደንብ ብስል እንዲል ቆንጆ አድርጋችሁ መቀቀል ይኖርባቸኋል። እና ደግሞ እንደዚህ ስትደፍቁት ትኩስ መሆን አለበት እኔ ሹካ ተጠቀሜ ነው እንደዚህ እየ እየደፈቅኩት ያለሁት በዚህ መልኩ በደንብ ላም አድርገዋለው። እንደዚህ እንደምታዩት ፎሶሊያ በነገራችን ላይ ብዙ ነገር ይሆናል ለብዙ ነገር እንጠቀመዋለን። እንደዚህ ብቻውንም ሳንደፍቀው የሰራሁት ቪዲዮ አለ እሱንም ገብታቸው ማየት ትችላላቸው። እኔ ደግሞ እስቲ ለዛሬ ደሞ ለየት ላድርገው ብዬ እንደዚህ አድርጌ ደግሞ ተመልሻለሁ እያንዳንዱን ለምስኪልልኝ ድረስ እንደዚህ እንደምትመለከቱት ሽካውን ተጠቅሜ በደንብ ቆንጆ አድርጌኝ የ የደፈጨጭ ኩት ያለሁትን ነው እንደምታዩት ቆንጆ ሆኖልኛል። እዚህ ጋ የመጨመር የምትፈልጉት እንደነገርኳችሁ የሰላጣ ድሬሲንጎችን መጠቀም ትችላላችሁ። እንዲሁም ደግሞ የጨመርኳቸውን ሽንኩርት፣ ቃሪያ፣ ነጭ ሽንኩርት ካልፈለጋችሁ ደግሞ ብቻውን ሚጣጢሱንና እንዲሁም የፎሶሊያውን ብቻውን መብላት ትችላላችሁ ማለት ነው። እንዲሁም በዳቦ መጠቀም የምንችለው ነው። ቀለል ያለ ልጆችም አዋቂዎች መመገብ የሚችሉት ነውእና መመገብ ትችላላችሁ ብዬ ነው። ይኸው እዚህ ጋር የከተኩትን ቃሪያውን፣ ሽንኩርቱንና ነጭ ሽንኩርቱን እንደዚህ ጨምርበታለሁ። ቀለል ያለ ነው። ብዙ የሚከብድ ነገር የለውም። ለፍጥነት ቆንጆ ነው። በጾም ሰዓት ደግሞ እስቲ ዛሬ ምን ልስራ። አንዳንዴ ቅዳሜና እሁድ ሲሆን ይቸግራል አይደል? ቁርስ እስቲ ምን እንብላ የሚለው ነገር አንዳንዴ፣ ደግሞ እንዲቀለል አድርገን ለቁርስ ለመክሰስ መጠቀም እንችላለን። እዚህ ጋር እንደነገርኳቸው የሚጣጢስ አነስ ያለ ሚጣጢስ ነው የተጠቀምኩት ወይም ስኳር ድንች እሱን እንደዚህ በተመሳሳይ ሳይዝ እንደዚህ ከተፍ አድርገዋለሁ። እንደዚህ እንደምታዩት ከትፌ እጨርሻለሁ። በመቀጠል እንደዚህ እጨምርበታለሁ፣ ያዘጋጀሁት ግብዓት ላይ ማለት ነው። እንደዚህ እያዘጋጃችሁ መመገብ ትችላላችሁ ብዬ ነው። አሁን ደግሞ ያዘጋጀዋቸውን እንደዚህ ከጨመርኩኝ ከጨረስኩ በኋላ ደግሞ መጨመር ያለብኝን ደግሞ ሎሚ ሚጥሚጣጫው ደግሞ አንድ ላደባለቄ ደግሞ እጨምርበታለሁ አብራችን ቆዩ። ላይክ እያደረጋችሁ የእናንተ ላይክ ደግሞ እኔን ያበረታኛልና እንዲሁም ለሌሎች ደግሞ ቪዲዮ እንዲደርሳቸው ያደርግልኝና ያደርግልኛልና ላይክ በማድረግ ሰፖርት አድርጉኝ እላለሁ። እንደዚህ ሎሚውን እጨምርበታለሁ። እንደዚህ እየጨመኩን ያለሁት ሎሚውን ሳህን ላይ እዚህ ጋር እናንተ መጨመር የምትፈልጉት የድሬሲንግ ግብዓት ካላችሁ መጨመር ትችላላችሁ። እኔ ግን እንደዚህ በትክክለኛው ባህላዊ እንዲሆንልኝ ስለምፈልግ ሁል ጊዜ እንደዚህ የማደርገው ብዙም አይነት የምጨምርበት የድሬሲንግ ግብዓት የለም። ትልቁ የእኔ ግብዓት ሎሚ፣ አቼቶና ጨው እንዲሁም ሚጥሚጣ ነውና እንደዚህ አድርጌ ጨምሬበት አለው ያዘጋጀሁት ግብዓት ላይ ይኸው እንደምትመለከቱት። በመቀጠል መጨመር የፈለግኩት ከዚህ በፊት ቪዲዮ ሰርቻለው ሺትኒ ነው የሰራሁትን ሺትኒ እንደዚህ ግማሽ የሾርባ ማንኪያ የሚሆን እንደዚሁ ጨምሬበት አለው። ሺትኒ ነው ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። አሰራሩን በደንብ ዲቴል እዛ ላይ ሰርች የላችኋለው ማየት ትችላላችሁ። በመቀጠል ደግሞ የጨመርኩት ዘይት ነው። ይሄው እንደምትመለከቱት ዘይት ነው እየጨመርኩ ያለሁት። ዘይቱን እንደ መጠናችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። ያው ዘይት ሲጨመር ደግሞ በጣም ነው የሚጣፍጠው። ዘይቱ ማንኛውም ዘይት መጨመር ትችላላችሁ። ለሰላጣ የሚሆን ማንኛውንም ዘይት መጠቀም ትችላላችሁ። እንደዚህ አድርጌ ከጨመርኩኝ በኋላ በደንብ አቀላቅለዋለሁ። በጣም በጣም ነው የሚጣፍጠው። በነገራችን ላይ እንደዚህ ምግባችን እንደዚህ ጤናማ ቀለል ያለ አድርገን መመገብ እንደምንችል ላሳያችሁ ነው። ይህንን ደግሞ በኔ ቤት የምሰራው ላካፍላችሁ ብዬ ነው እንጂ ሁላችንም የየራሳችን የሆነ የምግብ አሰራር አለን እና እኔ ደግሞ ለዛሬ የተጠቀምኩትን ለቁርስ የተጠቀምኩትን ነው ያካፈልኳችሁ። ይህንን ለቁርስ እንዲሁም ለመክሰስም መጠቀም የምንችለው ነው። ብቻውንም እንዲሁም ደግሞ በዳቦ መመገብ የምንችለው ነው። እዚህ ጋር ብቻውን ነው ቴስት ያደረግኩት። ብቻው በጣም ነው የሚጣፍጠው። በተለይ ከሚጣጢሱ ጋር እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ሞክሩ፣ ትወዱታላችሁ። በዚህ አጋጣሚ ሰብስክራይብ ሳታደርጉ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ እንደዚህ ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ሁሉጊዜ የምታበረታቱኝ ደግሞ ዩቲዩበር ቤተሰቦች እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ ላለው እንደዚህ በደንብ አቀላቅዬ ከጨረስኩት በኋላ ቴስት እያደረኩት ነው ያለሁት፣ መቅመስ ይህን ሁሉ ራስቸው ደጋግሜ እየበላው ነው ያለሁትና በጣም በጣም ነው የሚጣፍጠው። ሞክሩ፣ ትወዱታላችሁ። ይህንን ለመክሰስ እንዲሁም ለቁርስ መጠቀም የምንችለው ነው። እንደምትወዱት ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ሁል ጊዜ የምታበረታቱኝ ቤተሰብ የሆናችሁ ቤተሰቦች ደግሞ እጅግ በጣም አድርጌ አመሰግናለሁ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ